ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የሜል ዩቱብ ቻናል ተከታዮች ሁላችሁም በያላችሁበት ሰላምታዬ ድረስ ማለት ፈልጋለሁ። ውድ ጓደኞቼ፣ አውቃለሁ ጠፍቻለሁ። አንዳንዶቻችሁም የምትጽፉትን ኮመንት እያየሁኝ እየተገረምኩ ነው ያለሁት። በእርግጥም ትክክልም ናችሁ ቻናሌ አለማደጉን ምናምን ደጋግማችሁ እየገለጻችሁልኝ ትገኛላችሁ። እኔም እንደናንተ ግራ ገብቶኛል። ግራ ከመጋባትም በላይ ሰልችቶኛል ማለት ትችላላችሁ። እንደውም አንድ ነገር ልንጋራችሁ። እስኪ ዩቱብ ቻናል መግዛት የምትፈልጉ ሰዎች ካላችሁ፣ በቃ ጠንካሮች ሆናችሁ መስራት የምትፈልጉ በይቱብ መለወጥ የምትፈልጉ በይቱብ ጥሩ አይዲያዎችን እያመጣችሁ መለወጥ የተሻለ ቻናል ልታደርጉት ልታደርጉ የምትፈልጉ ወይም ደግሞ ሰዎች ካላችሁ እስኪ ኮንታክት አድርጉኝ። የእውነት ልሽጥላችሁ። እኔ አልተጠቀምኩበትም፣ እናንተ ከተጠቀማችሁበት ማለት ነው። እኔ እንግዲህ ከጀመርኩት በጣም ቆየሁኝ። ነገር ግን እንዳላችሁት ሰብስክራይቤ እየጨመረ አይደለም። ብዙዎቻችሁ ኮመንት ላይ እየጻፋችሁልኝ ልክ ናችሁ። ምክንያቱም ያው የእኔ ቤተሰብ የሆናችሁ በደንብ ስለምታውቁት ማለት ነው። እና ሰብስክራይብ እየጨመረ አደለም። እንደው በቀን ሁለት ወይ ሶስት ሰው ቢያደርግ ነው፣ ከዛ ውጭ ከፍ ብሎ አያውቅም። እና እኔም እንደናንተ ስልችት ብሎኛል የዩቱብ ስራ አልዋሻችሁም። እና አሁን ላይ በጣም እኔ አሁን ምን እንደሆነ ልንገራችሁ። እኔ አንድና አንድ አሁን ቲክቶክ ዓለም ላይ የለሁም። ፌስቡክ ላይ ድሮ ነበረ። አሁን የፌስቡክ ሙሉ ሙሉ ለሙሉ ማለት ይቻላል ፌስቡክ አልጠቀምም ማለት ይቻላል። ያው ዝም ብዬ ለማየት እገባለሁ እንጂ ቲክቶክም እንደነገርኳችሁ ወደ ሀምሳ ሺህ ፎሎ ነበረኝ። ከዛ በመሀል ያው የነበርኩበት አካባቢ ላይ ኢንተርኔት ባለመኖር፣ የተለያዩ ምክንያቶች ከቲክቶክ እራኩ ለሁለት አመታት ያህል ማለት ነው። ከዚህ በፊት አስታውሱ እንደሆነ መብራትም ኢንተርኔትም ስላልነበረ ከዛን ሰዓት ጀምሮ ቲክቶኬ ተመቷል። ምንም ከዛ ተመልሼ ራሱ ስገባ ምን ቪዲዮ ብሰራ እንኳ ደህና ነገር ራሱ ቫይራል አይወጣም። ምክንያቱም በቃ ወረድ፣ ተረስቻለሁ፣ ቲክቶክ ረስቶኛል ማለት ነው። እና ግን ቢሆንም በቃ ለኢንጆይመንት እየገባው ቪዲዮ ለቅበት ነበር ምናምን። ያኛው ስልኬ እንደነገርኳችሁ ወርቆ ከተነሳ በኋላ መግባት አልቻልኩም ማለት ነው እና ግዴታ እንደ አዲስ ሌላ አካውንት መክፈት ስላለብኝ ሌላ አካውንት ከፍቻለሁ ማለት ነው። እና አሁን ላይ ሲገባኝ የእውነት ለመናገር ቀጥታ ወደ ዩቱብ አለም ከመግባታችን በፊት በተለያዩ ሶሻል ሚዲያዎች እራሳችን ከህዝብ ጋር ብናስተዋውቅ የተሻለ ነው ብዬ ነው የማስበው። ምክንያቱም እኔ ምናልባት አሁን ላይ እናንተ ብቻ ናችሁ የኔን መታቆኝ እና ምን አሁን ቲክቶክ አለም ላይ ከወንድሜ ጋር ገጠር ሂጅ የሰራኋቸው ድራማዎች አሉና እነሱን በጣም የሚያስቁ ፓርት የሚያስቁ ፓርትን የቆራረጥኩኝ ፖስት ቻቸዋለሁና የእውነት እግዚአብሔር ቫይራል ራሱ አልወጣም። እርግጠኛን ሌላ ሰው ፖስቶት ቢሆን ቫይራል እንደሚወጣ አውቃለሁ። ምክንያቱም እኔ ገና አዲስ ነኝ። ለቲክቶክ እንደ አዲስ ነው የተቀበለኝ አዲስ ቻናል ክሬት አድርጌ ነው እና ያንኳ ቫይራል ራሱ አልወጣም። ከመቶ ወይ ከሁለት መቶ ሰው ራሱ አላየውም ማለት ነው። እና እኔ ለናንተ ትልቅ ትምህርት ይሆናችኋል ብዬ ያሰብኩት ምን እንደው ታውቃላችሁ ጓደኞቼ፣ ቀጥታ ወደ ዩቱብ ገና ለገና ገንዘብ ይከፍላል ተብሎ ቀጥታ ወደ ዩቱብ የምትገቡ ልጆች በጣም ትልቅ ስልት ነው የምሰሩት። የእውነት ከኔ ተማሩ። እኔ በተለያዩ ሶሻል ሚዲያዎች እንዳልኳችሁ ታዋቂ ነበርኩ በፊት። የሁለት ዓመት ከጠፋው በኋላ ነው ብዙ ነገሮች የተበላሹት። በፌስቡክ ላይ በሚሊዮን የሚቆጠር ሕዝብ ነበር የላይቭ እንኳ ስገባ እስከ አምስት ሺህ ሰው ላይ ቢከታተለይ ነበር የእውነት ይህንም ደግሞ በትንሹ ነው የምነግራችሁ ማለት ነው እና ቲክቶክም በጣም ጥሩ ላይ ነበርኩኝ ዱባይ በነበርኩበት ሰዓት ነው የከፈትኩት ምናምን ጥሩ ላይ ነበርኩኝ አሁን ላይ ግን በቃ ቲክቶክ ላይ አልሳተፍም ፌስቡክ ሩም ትቸዋለው ቀጥታ ዩቱብ ላይ ነኝ ያለሁት ከእናንተ ጋር ይሄንም ላረግ የቻልኩት ምንድን ነው ከእናንተ ጋር ለመተዋው ከእናንተ ጋር ላለመለያየትም ስለፈለግኩ ነውና፣ እናንተም እንደኔ ሰልችቷችኋል ቻናል አለማደጉ እኔም በጣም ሰልችቶኛል። እና ሰርታችሁ መለወጥ የምትፈልጉ ልጆች ካላችሁ ከእንደገና ደግሞ ልትለወጡበት ገንዘብ ማግኘት የምትችሉበት መንገድ ሀሳብ ካለ እስኪ ዩቱብ ቻናል መግዛት የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ። እውነት ለመናገር ለምን እኔም ስላልጠቀመኝ አሁን ላይ። እኔ አሁን አንዳንዴ በዩቱብ ላይ ብዙ ደጋግ ልጆች አላችሁ፣ በጣም ጥሩ ልጆች አላችሁ። በአረባ ምድር የምትኖሩ ሴት ቶቼ የምታበረታቱኝ አይዞሽ የምትሉ ምናምን አመሰግናችኋለሁ። ግን እንዳያችሁት የእኔ ቻናል እያደገ አይደለም ምናምን እና እኔም ስልችት ብሎኛል ከእናንተ የበለጠና። ምናልባት ገንዘብ ስላለው ዩቱብ ይጠቅማል ብላችሁ የምታስቡ ሰዎች፣ በጣም ብዙ ድካም አለው ብዙ ነገር እና እኔ ለምሳሌ ወር ጠብቆ አይከፈለኝም በዩቱብ በጭራሽ። ምናልባት ምክንያቱም ስለማልሰራ ነው። ከሰራው እንደሚከፈለኝ አውቃለሁ። እንደምታዩት የምሰራውን ቪዲዮ ቫይራል አይወጣም፣ እይታ ብዙም አይደለም። በዛ በዛ ምክንያት እኔም እያስጠላኝ እየደበረ ሲመጣ ቪዲዮ መስራት ራሱ አስጠላኝ ማለት ነው። ቪዲዮ እየሰራው ፖስት ማድረግ ራሱ አስጠላኝ አሁን ላይ እያሰብኩት እስኪም። በመጀመሪያ ቲክቶክ አለም ላይ ልታወቅና ከዛ በኋላ ወደ ዩቱቡ ደግሞ እንደ አዲስ እመጣለሁ ብዬ እያሰብኩ ነው ያለሁት እና ዩቱብ ቻናል መግዛት የምትፈልጉ ሰዎች ካላችሁ እስኪ ኮንታክት አድርጉኝ። ምክንያቱም ጥሩ አይዲያ ይዞ በቋሚነት እሰራለሁ ብሎ የሚያስብ ሰው ካለ ዩቱብ ይለውጣል። ዩቱብ በደንብ ገንዘብ ያስገኛል። ነገር ግን ብዙ መስዋዕት ከፍላችሁ ነው ማለት ነው እና እኔ ምናልባት ወር ጠብቆ የሚከፈለኝ ነገር ባይሆንም ነገር ግን ከሰራው በስድስት ወርም በሰባት ወርም የሆነ ሳንቲም ይለቀቅልኛል። ከሰራው በስርዓትና ጥሩ ጥሩ ቪዲዮዎች ከሰራው ደግሞ በየወሩ ሊከፈለኝ ይችላል ማለት ነው እና እኔ አሁን ላይ ለአዲስ ጀማሪዎች ተንደርድራችሁ ወደ ዩቱብ ከመሄዳችሁ በፊት በተለያዩ በተለያዩ ሶሻል ሚዲያዎች እናንተ ራሳችሁን ብታስተዋውቁ ጥሩ ነው ብዬ ነው ማስበው። እንደኔ እንዳትሆኑ ከኔ በለጠ ከእናንተ እኔ ሰልችቶኛል፣ እናንተም እንደሰለቻችሁ አይቻለው ተረድቻለው ማለት ነው። ጓደኞቼ ስለናፈቃችሁኝ እስኪ ገጠር ሄጄ በነበርኩበት ሰዓት የነበረውን ድባብ ላሳያችሁ ብዬ ነው። አያችሁ አረለ፣ እንደዚህ ተፈግቶ ነው የሚበላው። ገጠር ቁጭ ብሎ አይበላም። ይበላም። ገጠር ፋዘር እየከመረ ነው። ወንድሜ እያመላለሰ ነው። አያችሁት አረለ፣ ምን ያህል ፈተና እንደሆነ ገጠር። የገጠር ቆይታ ይሄ ነበረ። ይሄ እየተከመረ ያለው ነገር ስንዴ ነው። በስማ ኑሮ ካሉት መቃብር ይሞቃል እኮ ነው። ተመልከቱ። ይሄ ደግሞ እንደገና መሬት ላይ መሬቱ በደንብ ተስተካክሎ ደግሞ ይሄ መሬት ላይ በበሬ ይወቃል ማለት ነው። አሁን እንደዚህ የሚከመረው እህሎቹ እንዳይረግፉና ምስጥ እንዳይበላው ደግሞ ከታች ቅጠል ተደርጓል እንደምታዩት። እንግዲህ ናንዬ ናዝዬ አካባቢዬን በደንብ ለእናንተም ለማሳየት ነው እዚህ ቦታ ላይ የሄድኩት እና ይሄንን ቪዲዮ እንድታዩት የፈለኩት። ያው ብዙ ልጆች ይሄ ቦታ ይናፍቃችኋል ብዬ ስለማስብ ነው የኔ ውድ ጓደኞች። እና ከኔ በለጠ አይ ሰልቻችሁ የኔ ውዶች፣ እኔም እንደናንተው ሰልችቶኛል። የአንቺ ቱባየው ባየው የማያድጉ ከአንቺ ኋላ እንኳ እየመጡ እየተለወጡ እያደጉ ነው እያላችሁኝ ናውቃለው። እንግዲህ እግዚአብሔር ቀን አለው ለሁሉም ብዬ ነው ማስበው። ምናልባት የኔ ቀን አይደለም። የኔ ቀን ሲመጣ የዛኔ ሁሉንም በሮችን እንደሚከፋፍትልኝ አምናለው። አመሰግናለሁ። ወዳችኋለሁ።